ይሄ በእንቅልፍ ልቧ እንግዲህ ሰው በቢሏ ሊወጋ ሲል ጮሃ ነቅታለች። እንግዲህ ባሮክና ጄሪ እየተሯሯጡ መጥተው አንቺ በቃዥሽ ቁጥር እኛ መረበሻ አለብን እንደ ብቻሽን በጂ በጂ ትላታለች ጄሪ። ባሮክ ደህና ነህ እንዴ ምናምን ብላ እንግዲህ እየደባበሰችው ነው። አበዛሹ ትላታለች ጄሪ። ጮሽ ብለሽ ጮሽ ብሎ ሲመጣ ፍቅርሽ አገረሸብሽ እንዴ? ስነስርዓት፣ እጅሽን ሰብስቤ ትላታለች። ከዛ በኋላ ባሮክ ዞር ብሎ ሲገላምጣት ጄሪ ትወጣለች ወደ ውጭ። ቅፍ አርጓት እንግዲህ እያባበላት ነው አይዞሽ ይላታል። ክደውሏል። አላቅም ስረስ ውስጥ ነች ያለችው። እንቅልፍ ራሱ መተኛት አልቻለች፣ ለሊቱ ሙሉ ስትጋዥን ያደረችው ይላል። ምን እንደማረግ አላቅም ብሎ እንግዲህ ቅፍ አርጓት። ጄሪ የምታርገው ነገር መታገስ አልቻልኩኝም በጣም ልጅቷ እኮ አልደረሰችባትም እሷ የምታደርገው ነገር የስንት ዓመት ደመኛ ነው የምታስመስለው ጄሪ በጣም ነው ከዛሬ ነገ ትተዋለች ብዬ ስል እየባሰባት ነው የመጣው እንግዲህ ብሎ እየተጨናነቀ ነው ባሮክ በአካል ስንገናኝ አወራ ካለው እደውላለሁኝ ብሎ ስልክ ዘግቷል እንግዲህ ቀፍ አድርጓታል ጄሪ መጣች በባሌው ሀይዛ ማደር ተኝታለች እንግዲህ ውሃ በጆግ ቀርታ ደፋችባት ጭንቅላቷ ላይ ማለት ነው ጭንቅላቷ ላይ ደፋችባት ጆሪ ምን እያደረግሽ ነው ትላታ ሌማዬ ው አልቻት ሆድ እንዲጫጫ ብዬ ነው በላህላ ላይ ደፋችባት እባክሽና ቁሜን ያልወድም ሲጀመር ማን ምርጫ ሰጠሽ ትላታለች ከዛ ደፋችባት ላይ? ጩሂ፣ በደንብ ትላታለች። በደንብ ጩሂ፣ ማን እንደሚመጣልሽ እናያለን። ምን ያደረግሽ ነው ይላታል። ጄሪ ምን እያደረግሽ ነው አንቺ፣ ገለበጠባት ባሮክ ያመሃል እናያለችው። ስሚ አንቺ ላይ ሲደረግ እማ ታውቂዋለሽ አለ አበላሽሆ ምናምን ትላለች። እኔ ሲጀመር ምን አደረግኩ ን ትላለች። ይቺ ምስኪን ምን አደረገች እሷ። ባለፈው ስጮሄ ነበረው ይላል። አንቺ የትኛው ቄስ ነሽ ታዲያንት? እሷ ልልች እንዴ? በሌሊት ተነሳ ስቀባጠር የነበረው ብሎ እንግዲህ። ጄሪ እየጮኸች ነው። ባሮክ እሷም ላይ ደፍቶባት እንግዲህ ህመሙን አሳይቷታል። ምን ያህል እንደሚያበሰብስ እንግዲህ ለዋ ላይ በደንብ ነው ፍራሹ ላይ እራሷ ላይ የገለበጠችባት። አይዞሽ ይላታል ባሮክ። አይዞሽ እያለ እያባበላት ነው። ይዟት ወደ ሳሎን መጥቷል እንግዲህ ጀሪ እየጠራት ነው። አቤት አለችው። በርዶታል፣ የሚደረብ ልብስ አምጭላቴ ሞራ ልክ ትላል። እኔ ራሷ እኔ ለሷ የሚደረብ ማመጣላት፣ ትናንትና ልብሶቿን ሰብስበሻ አቃጠልሽባት፣ ዛሬ ደግሞ እንደዚህ በሰብሻት እያለች እያለ እንግዲህ እየተናገረ እሷም እኛም ያልፍልናል እንግዲህ እያለች እንግዲህ እየተመጻደቀች ነው። ዝም ብለሽ አፍሽን አትክፈቺ ሂጅና ልብሱን አብጭላት። መደረብ ብርቅህ አይደለም፣ መምታት እንደሆን ትለዋለች። ስሚ አላት። ሄዶ እንግዲህ ገፍትሯት እንግዲህ አልፋት ልብስ ሊያመጣላት ሄዷል። እንግዲህ ቆማለች። አይሹ አይደለ የሰራሹን ስራ ይላታል። አንቺ ሰላም የሆነ ቤት ውስጥ መተሽ እንደበጠበትሽ ሲያው ሹማ ሰው ትመስላለች፣ ሴጣን ስታስጠላ ምናምን ብላ እንግዲህ እያጉረጠረጠች ነው። ጄሪ ጄሪ ማለት በጣም ከባድ ሰው ነች እንግዲህ እንግዲህ ፍቅር ፍቅር በአዴ ድራማ ላይ የምታደርገውን ሀረካት ነው እንግዲህ። እዚህ ላይ ደግሞ እሷ ላይ በደል እየተሰራባት ያለው ባሮክ፣ ልብሴን አምጣ። ይህንንማ አትለብስም፣ ምንም አይነት ቃል እንዳታወጭ ይላታል። የማሜ ስጦታ ነው እንደ ሌላውም የምታለብሰው ልቀቂው ይላታል። ልቀቂ እያላት እንግዲህ ልብስ አመጣላት። የታገሉ ነው እንግዲህ አንቆ ጣላት ወደ መሬት ማለት ነው። ሲገፈትራት እንግዲህ ጄሪ ወድቃለች። እነሱም ደንግጠዋል። ወደ መኝታ ቤት ይዘ ይህንን ላንችን የገዛሁልሽ ይላታል። ለምን ተቸገርክ ትለዋለች ማሄ ለባሮክ። እኔ ቤት ነኝ ሁልጊዜ ውጭ ሆኜ ብፈልግሽ ደግሞ ቤተሰቦችም ሲፈልጉሽ ይጨነቃሉ እና ገዝቼልሻለሁ አለው ይላታል። አመሰግናለሁ በጣም የምታምር ስልክ ናት ይገዛል ትለዋለች። መጣች ጄሪ፣ እኔ እናንተ እዛ ውሃ የሚያቀበለኝ አጥቻለሁ ትንሽ እኮ ነበር ይላታል። እንደት ነሽ አሁን ይላታል። ልክ ስጦታ የተሰጠህልኝ እኔ እኮ ቢያመኝ እኮ ራሱ ዞር ብላ አታየኝም? ትለዋለች እንደ ልብህ ከአፈር ከደባለከኝ በኋላ ይቅርታ የምጠይቀኝ ምናምን ተኝ እንጂ ጄሪ ባንቺ የመጣ ሰው ምን እንደሆነ ታውቂያለሽ። ባንቺ እንደማልጨክን አውቃለሁ። እሺ አጭር እንግዲህ እንደለመድሽው መስኮት መጀናጀን ትችያለሽ እንግዲህ ትላታለች። ጣራውም ይፈቀድልሻል ትላታለች። ስልክ ስለተሰጣት ማለት ነው እንግዲህ። ይሄ ደግሞ ምን ማለት ነው ይላል። ትለዋለች ይህንን አይደል እንዲህ የምትፈልገው ትለዋለች። ጄሪ እባክሽን ውጪ፣ እባክሽን ጄሪ ቤቱን ለቃ ሻንጣዋን ይዛ ወደ ጓደኛዋ ጋር መጥታለች። ምንድነው ግብት ብላ ሻንጣውን መሬት አድርጋ ምን ሆነሽ ነው ምናም ሲላት፣ አገባህም ትለዋለች። እንዴ ቤቱ እኮ የኔ ነው። ምን ማለት ነው? አሁን ተነስና የሚበላ ነገር አምጣልኝ ትለዋለች። ከውጭ ልዘዘልሽ እኔ መስራት አልችልም ሲላት፣ እኔ አሞኛል ከውጭ የሚመጣ ምግብ አልበላም ማለች። እንግዲህ እንቁላልና ዳቦ ላምጣልሽ ብሎ ወጥቷል እንግዲህ ሊገዛላት ማለት ነው ባሮክ እያለ እየጠራው ነው እብድ የሆነች ልጅ እብድ የሆነች ልጅ ትላክስቴ ጋ ሄዳለው ብላ ብላ እንግዲህ ወታለች ገና አሁን የት እንዳለች አላቅም ሲል ኧረ እኔ ጋኮች ያለችው ችግር የለውም እንዲህ አንተ ጋር ደግሞ የምትሰራለች ይለዋል እኔም አላቅም እኔ ራሴ ገርሞኛል እኔ ጋር መምጣቷ ይለዋል እንግዲህ እህቴን ተንከባከብልኝ ብሎ አንድ ነገር እንዳታረጋት ብሎ ጄሪ እንግዲህ ከጓደኛዋ ጋር አንድ አልጋ ላይ ተኝታለች። ለምን አታፈቅረኝም ትለዋለች። በፍጹም እኔ ያንቺን እንዴት ነው እንኳን ሳደለም፣ በፍቅር በጓደኝነት ራሱ እኔ እና አንቺ እንዳን አንስማማ ምን ምን ያንሰኛል ትላለች። እንኳን አደለም፣ በፍቅር በጓደኝነት እራሱ ከአንቺ ጋር ሰው ተስማምቶ መኖር አይችልም። ተባብለው እንግዲህ እየተነጋገሩ ነው ጄሪና እንግዲህ ዜሬ እና ተነሽ እና ቁርስ አልፎናል፣ ምሳ እንስራ እያላት ነው። በቃ አንቺ ነሽ ሰርተሽ የምታበይኝ ይላታል። አንተ ሽሮ እኔ አልበላም፣ እራስህ የሆነ ነገር ወተህ ገዝተህ አምጣ ትለዋለች። እንግዲህ አንቺ ለመስራት ያብቃሽ እንጂ እኔ ወጥቼ ወጥቼ እገዛለሁ ብሏት እንግዲህ እስከዛው ሀጣጭ ብሏት እንግዲህ ሊገዛ ወጥቷል። ጄሪ እንትና እንተና ማሄና ባሮክ እንግዲህ ብቻቸውን ቁጭ ብለዋል። እዚህ ጋ እየጠየቀቻት ነው ስለ ጄሪ እያወራቻት ነው። እኔ ወደ ቤተሰቦች ጋ እሄዳለሁ ተላለይ ማሄ። ባሮክና ማሄ እንግዲህ እየተሳሳቁ ስለ ባለፈው ምግብ ሰርታ ማህደር ምግብ ሰርታ ጄሪ በጣም ጽ በስታበት እሱን እያወሩ እየተሳሳቁ እያለ እንግዲህ ጄሪ መታለች። ጄሪ መታለች። ጓደኛዋ ደግሞ የቃሊ ገዛ እንደወጣ ነው። እሷ ወደ ቤት ትመልሳለች። መጥቻለሁ ጄሪ ምናምን እያለ ይጣራል። እሷ የለች ምን ማሂ ጋ ሄዳለች። እዛ ሄዳ እንግዲህ ልትበጣበጥ ነው። ሄደችው እሱ እየተጣራ ነው። ቤት ውስጥ ማንም ሰው የለም እንግዲህ ጄሪ ልብስ፣ የተነጠፈ አንሶላ አበላሽታ፣ ልብስ አዝረክርካ ምናምን እኔ ልውጣ ስለሆነ ይህንን አስተካክይ ትላታለች። ምን ቅርቅር አርጋ ልብሱን በታት ነው አለች ዳይ ወደ ስራ ትላታለች። እሺ አለች። ማሄ ሰራለሁኝ። እሺ ይህንንማቺ ክፍሎችን ሁሉ ፏፏ አርጌ ስመጣት ተዝረክርኮ እንዳላገኘው። እሺ ሰራለሁኝ። ለማንኛውም ለውጣ ነው እንዳለ ልብሱን እጠቢ፣ ይህንንም እጠቢ ብላ ትሰጣታለች። እንግዲህ እሺ አለች። እሷ ያው እሺ ከማለት ምንም ሌላ ነገር አማራጭ የላትም። ጄሪ እንግዲህ የሆነች አውሬ ነገር ነች። አዛ ሄዳለች እማ ይሄም እንግዲህ እየሰበሰበች ልሰራ እየተዘጋጀች ነው። ራሴ ባሮክ ሲመጣ ምን ይላል? እንግዲህ የታጠበ ልብስ ከቁም ሳጥን ውስጥ አውጥታ ነው እዚህ ጋር ያደረገችው። እንግዲህ ማህ ተመልሳለች። አንተ ኩርፈኝ እንዳይሆን ምናምን ትለዋለች። አንተ አሁን ጥሩ ምግብ ሰርቼ እሰጣለውኝ እንትን አቀርብልካለሁ ምናምን ትለዋለች። ይቅርታ። ለምንድነው ቢያንስ እንኳን ለምንድነው በር እንኳን ዘግተሽማትሄጁ? ብሎ እንግዲህ ዮኒ ይቅርታ ምናምን እያለች እየለመነችው ነው። ይቅርት ይቅርታ ዮኒ እያትጨክንብኝ ምናምን ይቅርታ መቼም ይቅርታሽን አልቀበለው ልቀበለሁ የፈለግከውን እቀጣለሁ ምናምን እኔ ዝም ብልሽ ዝም አይልሽም ቤቴ በእኔ የሚጨክልባለ እንዴ ምናምን እያለች እንግዲህ እያጭበረበረች ነው። የመጨረሻ ጊዜ ነው፣ የመጨረሻ ይቅርታሽን የምቀበለው ይላታል። እንግዲህ ጄሪ ዮኒን እንግዲህ ልክ ሊሳሳሙ እያለ የሆነ ሰው መጣ በር ተንኳኳ። እንግዲህ ዮኒና ጄሪ ልክ ሊሳሳሙ ሲሉ በር ተንኳኳ ቆይቶ መጣ። ምን ነው ማን ነው ምናምን ትለዋለች። ጄሪ አይ ተሳስተው ነው። እና ታዲያ ምን ነው ቆየህ? ቤቱን ሄደህ እያሳያቸው ነበር እንደይ ምናምን ብላ ትለዋለች። ጄሪ እንግዲህ ማሂ ስጪ ስሪ የተባለችውን ነገር ሰራርታለች። አልጋ አነጣጥፋ ምናምን ጎንበስ ስትል የአንገት ሐብል ታያለች። የማነው አንገት ሐብል ነው አልታወቀም። ማይ ደንግጣለች፣ ድንግጥ ብላለች እና እያየችው ነው በእጇ እንዲህ አለች። ይሄ ሐብል እዚህ ቤት ምን ያደርጋል ትላለች። ለዛውም ጄሪ ጋ ትላለች። የማነው እሱ ሐብሎ እኛም አላወቅንም። መጣባት ጄሪ ለምንድ ን ነው እዚህ ክፍል የገባሽው ትላታለች። እያጸዳሁ ስለነበረ ነው ማና፣ ማባሽ አስጂ ብለሽ ሂጅ አስጂ ብለሽኝ አላልሽኝም እንዴ ትላታለች። ምንድን ነው በእጅ ሻያሹ ምንም አትላታለች። ምንድን ነው በእጅ ሻያሹ ትላታለች። ምንም አለስኩም ትላታለች። ምንድነው ያሹ በእጅ ሻያሹ ትላት ከዚህ መሄድ አለብኝ ብላት ከዛ በኋላ መሄድ ስፈልጌ ልሽ ነት ነው ከዛ በእጅ ሻያሹን ነገር አሳየኝና ውልቅ ማለት ትችያለሽ፣ ትላታለች ጄሪ። ምንም አልያዝኩም ትላታለች። እንግዲህ እየታገለቻት ነው። ጭራሽ ጮሽብኝ እንዴ ትላታለች። የውልሽ ትላታለች። ለዚህ ጩኸትሽ አስከፍልሻለሁኝ ዋግሽን እሰጥሻለሁኝ ትላታለች። እንግዲህ ስልክ ተደወለ ጄሪ ጋር ስልኩን። ምንድን ነው ትክትረሽ የምታየኝ? ሂጂ ውጭ ምናምን ትላታለች። ማሄ እንግዲህ አንገቱን ሀብል ይዛ ወታለች

ብላ ትነግረዋለች ለዮኒ። እንግዲህ ወጣ አስጅ ብለሽኛለ ብላ ምክንያት ፍጥጥ አለች ምናምን። እንግዲህ አዛት ነው ሄደችው እየሰራች ነበረ። ያንን ነገር ደግሞ እሷ በውሸት አርገዋለች። እንግዲህ ጄሪ በጣም አደገኛ ተንኮለኛ ሰው ነች። እንግዲህ ምን ተንኮል ተንኮል አስባለች። ቀይም በርብሬ የጎደለውን ነገር ማወቅ እችላለሁ እያለች እንግዲህ የዶለተች ነው። ይዚህ ጋ አሉ አዲሱ ስልክ የማን ሰጠቅ? ትለዋለች። ትላት የኔ ኮ ስልክ አጥቼ ማጣት ማጣው ነገር የለም ትለዋለች። ምነው ሰላም አላልሽም እንዴ ምናምን ይላታል። እስካሁን ድረስ ሰላም ነበርኩኝ። ባሮክ የሰጠኝን የአንገት ሐብል ጄሪ ክፍል አገኘሁት። እንዴት ትላታል። ምናልባት ተመሳሳይ የሆነ በጭራሽ፣ ትሏል። የመጀመሪያ ስጦታው ነበረ። መቼና መቼ ከአንገቴ እንደወለቀ ሳለክ ስወጣ ባዶ አንገቴን ሲያይኝ ከፋው። ለምን አወለቅሽ ብሎ ተቆጣኝ። እንግዲህ መሀይናት ማለት ነው። መቼ እንደጠፋ አላውቀውም። ምናልባት ከልዩ ስጦታ ከቤተሰብ ተበርክቶላቸው ተበርክቶላቸው ይሆናል፣ ምናምን ብላ ትላለች። አብሮን የሚማር ልጅ አማን የሚባል ልጅ አለ። ነገሩ ተወሳስበብን። ብዙ ነበሩኛን ለመለየት የሚፈልጉ የተለያየ ነበር የሚያውሩብን። ባሮክ ግን መስሚያውጥጥ ነበረ። እስከዚያች ጊዜ ድረስ አልገባኝም ይላል። የሆነ አመን ከፊታችን ቆመ። ሰላም አለ እንትላለች እንግዲህ አንገቱ ላይ እንግዲህ የነበረውን ሀብል እንግዲህ ጄሪ ናት የሰጠችው አየሹ የዮኒና ማሄ እንግዲህ እያወሩ ነበረ፣ ባሮክ አይቷቸዋል። ስለ ሀብሉ እየነገረችው ነበረ። እዛ ካምፓስ ውስጥ የተሰበር እንትኑን እንግዲህ ሴራ ስጠነስስ የነበረው ጄሪ ነበረች። እንግዲህ ያንን እየነገረችው ነው። አይዶን ኖ እንግዲህ ዮኒ ምናልባት ለማህደር ያግዛል፣ ወይንም ከጄሪ ጋር እየሰራች እየሰሩ ይሆን አላቅም እንግዲህ ባሩካ አይቷቸዋል። ቀድሞ ቤት መቶ ይት ነበርሽ ምናምን ብሎ ሲላት እንግዲህ አይችሻለው ምን ምኖሽ ደግሞ ይላታል። ክፍሌ የሚገባ የለም እቃይን መልሽ ትላ፣ ዛሬ ደግሞ ሌባንሽ እያልቻት ነው ይላታል። ክፍሌን ስበረብር ነበረ ትላል። ላጸዳ ነው የገባሁት ምንድን እና መታሽ ሸጠሹ ነው ትላታለች ጀሬ። እንዴት እንደዛ አደርጋለሁ ትላታለች። አሁን እቃዬን ቶሎ መልሽ፣ ቤቱም ምስቅልቅል ነው የማደርገው ምናምን እያለች እንግዲህ እየዛተች ነው። እንግዲህ ሀብሉ ጠፍቶ ሀብሉን እየፈለገችው ነበረ። የምትፈልገው ቦታ አላገኘችውም። እንግዲህ ያ ሀብል በጣም የምትፈልገው እንግዲህ ባሮክና ማሂን ያለያየቻት ቦታ ስለሆነ በጣም እንትን ብሏታል። መገኘት እንደሌለበት ገብቷታል። በቃ እሷ ጋር ማለት ነው ምክንያቱም ለነሱ ለሁለቱ መለያየት እሷ ነች፣ ይሄንን ነገር ያደረገችው። አንቺ ሌባ የታፓሽን ያደረግሹ ምናምን ትላታለች እንግዲህ የበታተነች ነው ሰአቴ ምናምን አለች እንግዲህ ባሮክ እንግዲህ አውቋል አብሉ ጄሪ ጋ እንደሆነ፣ እንግዲህ ምናልባት እንግዲህ ለሁለቱ መለያየት የጄሪ እጅ አለበት። ባሮክ ከነቀ መልካም ነው። ማሂ ግን ምንም ነገር አልተናገረችም። ወድ የሲፋን ዩቱብ ተከታታዮቻችን ሰብስክራይብ፣ ሼር እያደረጋችሁ ማሂ ክፍል አራትን እንግዲህ እዚህ ላይ ጨርሰና በክፍል አምስት ደግሞ ቀጣይ እንገናኛለን። ሰብስክራይብ እያደረጋችሁ ቤተሰቡን ክልብ እናመሰግናለን።